ተቋማት የኦዲት ጉድለቶቻቸውን በፍጥነት እንዲያስተካክሉ የአማራ ክልል ምክር ቤት የመንግሥት ወጪ አስተዳደር እና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። የአማራ ክልል ዋና ኦዲተር መስሪያ ቤት በበኩሉ ተቋማት የውስጥ ኦዲት ቁጥጥር ስርዓትን በማጠናከር በፋይናንስ ስርዓቱ ላይ የሚስተዋሉ ጉድለቶችን ሊያርሙ ይገባል ብለዋል። ከሰው መንጌ ተጨማሪ አለው የአማራ ክልል ምክር ቤት የመንግሥት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በክልሉ ከሚገኙ በተለያዩ ዓመታት የከፋ የኦዲት አስተያየት ከተሰጠባቸው ተቋማት ጋር በተገኙ ግኝቶችና ባልተወሰዱ እርምጃዎች ዙሪያ ከተቋማት የስራ ኃላፊዎች ጋር ውይይት አካሂደዋል። በክልሉ ዋና ኦዲተር መስሪያ ቤት በቀረበው የኦዲት ግኝት መሰረት 15 የሚሆኑ ተቋማት የከፋ የኦዲት አስተያየት የተሰጠባቸው ሲሆን ከእነዚህ ውስጥ በአካል ከተገኙት 12 ተቋማት ጋር ነው ውይይት የተደረገው። የኦዲት ግኝት የተገኘባቸው ተቋማት ሆስፒታሎች፣ ጤና ጣቢያዎችና የወረዳ የፋይናንስ ተቋማት ናቸው። በኦዲት ግኝቱ የተገኙ ዋና ዋና ጉዳዮችም ከሶስተኛ ወገን ማረጋገጫ ያልቀረበለትና ተቀጽላ ሌጀር ያልተዘጋጀለት ተሰብሳቢ ሂሳብ፣ ገቢ የተሰበሰበባቸው ደረሰኞች አለመኖር፣ የንብረት አያያዝና አመዘጋገብ ችግር፣ ከመመሪያ ውጭ ግዥ መፈጸም፣ በወቅቱ ያልተከፈለ ተከፋይ ሂሳብ መኖርና የጥሬ ገንዘብና የባንክ ሂሳብ ኦዲት አለመደረግ እንዲሁም የወረዳ የስፖርት ምክር ቤት ገቢ ደረሰኝ አለመኖር በዋናነት የሚጠቀሱ ናቸው። በቀረበው የኦዲት ግኝት ሪፖርት ምላሽ የሰጡት የተቋማት ኃላፊዎች የተሰጠውን አስተያየት ተቀብለው የማስተካከያ እርምጃ እንደሚወስዱ ገልጸዋል። የተሰጠንን ተቀብለን በደንብ እየተሰራነ ያለን ለወደፊትም ብዙ የሆኑ አስተያየቶችንና የተሰጠን የኦዲት ግኝቶችንና እንዲሁም ሊያስተምሩ የሚችሉትን ተቀብለን አሁን ተግባራዊ ላይ እያደረግና ያለንበት ነው። አጠቃላይ እንደ እንጅባራ ጀኔራል ሆስፒታል ከዚህ በፊት በውስጥ ኦዲተርም በውጭ ኦዲተርም ኦዲቶች ይገኛሉ። ነገር ግን ግኝቶች አይመለሱም ነበረ። ከ2016 በጀት ዓመት ጀምረን ግን አጠቃላይ ወደ 885 የሆነውን ግኝት ያስመለስን መሆኑን መቶ ፐርሰንት ማስመለስ ያልቻል ነው። አንዳንዶቹ አንድ ሺህም ሁለት ሺህም ብር ይዘው ተቋሙን የለቀቁ የተለያዩ ሀገር ላይ ያሉ በመሆኑ ምክንያት ይህን ግኝት ለማስመለስ ሌላ ተጨማሪ ወጪ እንዳናወጣ ብለን ይተው ነው እና ግኝት ላይ ትኩረት ሰጠን እየሰራ እንደሆነ ለማስገንዘብ እፈልጋለሁ። በገባይ ልክ ማነሰው ሁላችም ተባብረን ይህንን ችግር መቅረፍ ስላለብን የእኛ ድርሻ ትልቁ ድርሻ የእኛ ሊሆን ይችላል። ተቋሙ ላይ ያለን አካላት ግን ተሰብሳቢያችን እንዲጨምር ተከፋያችን በዚህ ልክ እንዲጨምር የሚያደርጉ ደግሞ በተለይ ወደ ላይ ያላችሁ አካላት እጃችሁም አለበት እገዛም ማድረግ አለባችሁ። ነ ችግሮች እንዳይፈጠሩ የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑ ተቋማት በኦዲት ግኝቶች ላይ አስፈላጊውን እርምጃ ሊወስዱ ይገባል ብለዋል። የውስጥ ኦዲት ቁጥጥር ስርዓትን በማጠናከር በቀጣይ እንደነዚህ አይነት ክፍተቶች እንዳይፈጠሩ በትኩረት መስራት ይገባልም ነው ያሉት። ያለፈውን ግድፈት አቅዶ ዝርዝር ጉዳዮችን በደንብ በግልጽ አስቀምጦ እርምጃ መውሰድ ላይ ትኩረት መሰጠት አለበት። ሌሎችን ቀጣይ የሚኖሩ አሰራሮቻችንን በጣም በታረመ በተስተካከለ፣ እኛነታችንን ሙያችንን በደንብ ሊገልጽ በሚገባ መልኩ መስራት አለባቸው። የአማራ ክልል ምክር ቤት የመንግሥት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ መቤት ከበደ ተቋማት ከክልሉ የፋይናንስ ሥርዓት ጋር የሚጣረሱ ብልሹ አሰራሮችን ማስተካከል ይገባቸዋል ብለዋል። በቀጣይ የተገኙ የኦዲት ግኝቶችን፣ ችግሮችን በለየ መልኩ ወስዶ ማስተካከል እንደሚገባም አሳስበዋል። ከሞላ ጎደል ክፍተቶቻችሁን ለማሳየት ሞክረናል። እንደ ቋሚ ኮሚቴም እንደ ዋና ኦዲተርም መድረካችን እዚህ ላይ ነው ትኩረት ያደረገው የተሰጣችሁን አስተያየት ግምት ውስጥ ወስዳችሁ ወደ የወረዳዎቻችሁና ወደ የተቋሞቻችሁ ስትመለሱ ቁጭ ብላችሁ ክፍተቶቻችሁ ላይ ተነጋግራችሁ ክፍተቶቹን የመሙላት ስራ መስራት ይጠበቅባቸዋልና ተቋማት የሚስተዋሉ የኦዲት ግኝቶችን ለመቅረፍ ዘመናዊ የፋይናንስ ስርዓትን መከተል እንደሚገባቸውም ሰብሳቢዋ ገልጸዋል። እንደ ክልል የተሰብሳቢና የተከፋይ ሂሳብ ከጊዜ ወደ ጊዜ እያደገ መጥቷል ያሉት ወይዘሮ መቤት ወረዳዎችና ተቋማት የተሰብሳቢና ተከፋይ ሂሳብ ላይ በትኩረት መስራት እንደሚገባቸውም አሳስበዋል።